ሰላም ቤተሰብ የምወዳችሁ፣ እንዴት ናችሁ? እግዚአብሔር ይመስገን ይደራልኝ። እንደገና እንደገና በሉ። ቅርንፉድ ወጥቼ የመጣው ለስንተኛ ጊዜ እናንተ ታውቃላችሁ። እስቲ ቀስ ብዬ በደንብ ላሳያችሁ ብዬ ቅርንፉድ ማለት ነው። ይኸው ቅርንፉድ ይሄንን ከዚህ ላይ ቆንጠር አርጌ ፈጭቼው ወመ ፈጨሁት። ይሄው በጣም አይፈጭላችሁም፣ ሸርከት ነው የሚለው ደንቡም፣ እንደዛ ነው ሆነ ያለበት አርጌ ነው። ልብ በሉ ቅርንፉድ፣ ቡና yes ይሄ ቡና እንግዲህ ከኢትዮጵያ ቡና ባልተናነሰ እንደውም በበለጠ ጥቅም አለው ለቆዳችንም ለጸጉራችንም ለጸጉራችንም ጸጉራችንም ውስጥ ላለው ቆዳ ለሽበቱ ፊታችን እንዳይጨማደድም ኢንስታንት ካፊ መጣበቃለሁ። በዚህ ላይ ደግሞ እሺ፣ ሁለት ሶስት አደረግኩ። በርከት አድርጌ ይሰራ ነው አለኝ። ግን አንድ የተሰራው አይቀር ደግሞ እኔ ያው ይሄንን አንዴ የምንሰራውም ቤተሰብ ለወር እንጠቀምበታለን። በያቻለሁ አደለ 3 ወር አስር ጊዜ አሰሩ። ይህንኑ ከላይ ያለውን ዘይት አቅልላችሁ መልሳችሁ እዚሁ ላይ እዚሁ ላይ ዘይት ጨምራችሁ በከድናችሁ ታስቀምጣላችሁ። ሌላ ዋንኛው ነጭ ሽንኩርት ነጭ ሽንኩርት ፍሪጅ ውስጥ ፈጭቼን ያስቀመጥኩት ሎንግ ታይም አሁን ሊያልቅ ነው። በጣም ቆይቷል። ሽታው ከዚህ ጋር ሲቀላቀል አሜዚንግሊ ምንም ነገር አይሸትም፣ ይጠፋል። በሻይ ማንኪያ እኔ ባለ ሁለት አይ ስለሆነ ሁለት ጨምርበታለሁ። እንደውም ትንሽ ጨምር አርግበታለሁ። አረ ባለሁለት አይ በስማ ፀጉር ያሳድጋል፣ ያወፍራል፣ ሽበት ያጠፋል። በዚህ አሁን እንግዲህ ሙግት የተጀመረው በዚህ ዘይት ነው። ስለዚህ ያውላችሁ አሁን እኔ ለበላ የገዛሁት ኤክስትራ ቨርጅን ኦሊቭ ኦይል ማለት ነው። ወይም ደግሞ የወይራ ዘይት ኤክስትራ ቨርጅን የሚለውን ኤክስትራ ቨርጅን የሚለውን ብራንዱ ኢዳዝ ማረር በጠርሙስ ነው በጣሳ ነው፣ በቆርቆሮ ነው፣ በብረት ነው፣ በምንድን ነው ምንም ችግር የለም? በምን ውስጥ ያለ ምን ይሁን ብቻ የወይራ ዘይት። ሌላ ዘይት ይሆናል ወይ ለሽበቱ? አይሆንም፣ ሌላ ዘይት አይሆንም። በቃ ለሽበቱ ብለው ሰው የተሰራው ይሄ ነው፣ የሽበቱ ዘይት ይሄ ነው። ኤክስትራ ቨርጂን የሚለውን ግዙ። ስትጨምሩ እንደዚህ ጠለል አርጋችሁ ጨምሩ፣ ዘይቱን ማለት ነው። ለምን ብትሉ በኋላ ስታጠሉት ድፍድፍ ብቻ ይሆንባችኋል፣ ዘይት የሌለው ይሆንባችኋል ማለት ነው። በደንብ ለውሱት። ውሃ ጥጃ አለው። እኔ ውሃ ውስጥ ወስጅ ይሄንን እንደዚህ ቁጭ ያለው ማለት ነው። የፈላ ውሃ ውስጥ ቁጭ ማለት እጃችሁን ተጠንቀቃችሁ ማለት ነው። አለቅ እኔ ባለፈው የሰራሁት አለኝ፣ ላምጣ እና ላሳያችሁ። ውሃ ውስጥ አስቀምጫዋለሁ ፍሪጅ ውስጥ አስቀምጨው ማለት ነው። ይህን ደግመሽ ስሪ ስለተባልኩ ታውቃላችሁ፣ ለአንድ ሰውም ቢሆን እኔ እንደምሰራ ደግመሽ ስሪ ስለተባልኩ ሰራሁት፣ እንጂ ለእኔ ያለኝ አምጥቼ ላሳያችሁ። ቤተሰብ ይኸው እኔ ረክቶ ነበር። ይሄ ፍሪጅ ውስጥ አድርጌው ማለት ነው፣ የፈላ ኋላ ያረኩት ተመልሶ ሙቅ ነው። ተመልሶ ቀለጠ። አለፍ አለፍ እያልኩ እንደዚህ ልውስ አደረኩት። መጀመሪያ ቀን ከተሰራው አሁን ከተሰራው አሁን የሰራት ታላደለ መጀመሪያ አሁን የሰራሁት ከሱ ይልቅ ይሄ የበለጠ ጥቅም አለው። ለምን እንደዚህ እስከ ድፍድፉ ለብዙ ቀን ስለተቀመጠ ማለት ነው። በደምብ ፍሪጅ ውስጥ እንደዚህ ለብዙ ቀን የተቀመጠው ትኩስ ከሰራችሁት ይሄ ይበልጠዋል። ሌላ መጨመር የማይጠበቅብንም አንድ የበርከት ካደረግነው ነው ማለት ነው። አሁን ይሄንን እኔ ዛሬ ፀጉሬን ስለምታጠብ ይሄንን ከትሪትመንት ጋር አብራችሁ ሁኑ እሰራላችኋለሁ። አሁኑ የምጠቀመውን ነገር ማለት ነው። በጣም እንዳትሄዱ፣ ላይክ ሼር፣ ሰብስክራይብ አትርሱ። ቤተሰብ አንድ ነገር እጠይቃችሁ፣ አሁንም አሁንም ለምንድን ነው ግን ከስልሳ ፐርሰንት በላይ ሰው ሰብስክራይብ ሳያደረግ የሚከታተለኝ እየተጠቀማችሁበት ነው አደለ? ምን አለ ሰብስክራይብ የምታደረጉት አይጎዳም። ሰብስክራይብ አድርጉት እስከ ደውሏ ምልክት ማለት ነው። አትሊስት እስቲ ፊፍቲ ፐርሰንት እንኳን ይበለኝ። ሀምሳ ፐርሰንት ያረገ ሀምሳ ፐርሰንት ያላረገ ይበለኝ እስቲ። አሜዚንግ፣ ስልሳ ፐርሰንት፣ ከስልሳ ፐርሰንት በላይ ዋው፣ ኢንተረስቲንግ። ለማንኛውም ወዳችኋለሁ በጣም ይኸው እንዴት እንዳበሰልኩት ማለት ነው። ቅስቅስ ያለ ከፍሬት ውስጥ ነው ያወጣሁት። በውጭ ላይ እንዳታበስሉት እንደዚህ ሁልጊዜ ጊዜ ነው የምላችሁ አይደል፣ እንዳይበላሽባችሁ ማለት ነው። ይሄው ቤተሰቦች ስለ እንቁላል ይሄንን ፈሳሹን ክፍል ማለት ነው ስትሰሩ፣ እናንተ ከምትደፉት ፊታችሁን ተቀቡት። እሺ ብቻውንም ቢሆን አስኳሏን ብቻ ስለምፈልጋት ማለት ነው። ፈቃዶ መብላትም ቆንጆ ነው። ቤተሰብ ጉድፋት እናገኛለን። ይሄ ጉድፋት ከዚህ የምናገኘው ባድ ፋት የሚባለውን ይቀንስልናል ወይም መጠኑን እንዲቀንስ ያደርግልናል። ስለዚህ አቮካዶ ግን ደግሞ መጠን አለው። አቮካዶ በቀድ በገን በቀን አንዳንድ አንዳንድ ፍሬ የሚበላ አይደለም። በሳምንት ከሶስት እና ከአራት በላይ አትብሉ ነው የሚሉት በአንድ ቀን አንድ ከበላችሁ በመሃል ደግሞ አንድ ቀን ዘላችሁ አንድ፣ እንጂ በቀን በቀን በርከት አድርጋችሁ ምናምን የምትበሉት አይደለም። መጠን ያስፈልገዋል አይደል? ለሁሉ ነገር ልክ አለ። ለሁሉ ነገር ልክ አለ። ዘይታችን ማለት ነው። አንተ ዘይት እድሜ ይርዘም ትሉታላችሁ፣ ትመርቁታላችሁ ማለት ነው። ማጥለያ ስላልያዝኩኝ እኮ ነው ቀስ እያልኩ መጨመር። አዎ በማጥለያ አጥልሎት እናንተ ግን እንትን እንዳይልባችሁ እሺ። ይሄ ድፍድፍ ነገሩ እንዳይገባባችሁ ማለት ነው። እችን አሁን ላም ማድረግ የፈጫት እና መጣው እዛ ነው የምንገናኘው፣ የምንቀባበት ቦታ ቤተሰብ ሊስ አሁንም ላይክ ላይክ ላይክ ቤተሰብ ይሄው በደም እንደዚህ ላም መስኪል ድረስ ፕሊስ እሺ። ጓጓላ ውስጡ እንዳይኖረው በኋላ ኮ ለምሰለች ስታበጥሩት ስታጥባችሁ ስታበጥሩት ጸጉራችሁ ውስጥ ጓጓላ እንዳይኖር ማለት ነው። ዛሶል ለዛ ነው ስማ ይህ መዳኒት አደለ እንዲ ምግብ ከምግብ ጸጉራችሁን እንዴት እንደሚያሳምረው ነው መላችሁ። ደስ ይላል ታዲያ ይሄ መድሃኒት ነው ይሄ ምግብ ነው ብላችሁ ከሶስት ሰዓት በላይ ጸጉራችሁ ላይ እንዳታቆዩት እባካችሁ፣ ቤተሰቦቼ፣ የምወዳችሁ ቤተሰቦቼ ልብ በሉ። ሺ ትሪ አወርስ ውስጧን ክፍል እያደረጋችሁ ቆዳችሁን በደንብ ዋናው የሽበቱን ዘይት የምንፈልገው በዚህ መልኩ ነው የሚቀባው፣ ላይ ደስ እስርስሩን ከዛ ደግሞ በዚህኛው ሳይድ እንደዛው ክፍል እያደረጋችሁ

አይሰባበርም የተሟላ ትሪትመንት ስለማደርግለት የተሟላ ማለት ነው። እንደኔ አይነት ጠንከር ያለ ጸጉር እንደዚህ ያላችሁ ሰዎች ፕሊስ በየታጠባችሁት ቁጥር እንቁላላት አታድርጉ እሺ እንቁላል ትንሽ የባስ ጥንክር እንዳያደርግባቸው ማለት ነው የእኛን ፀጉር እንደሆን በወር ምናምን በሁለት ወር አንዴ እንጂ በየሳምንቱ እንቁላል አደረጋችሁበት ማለት ፈረዳችሁበት ማለት ነው። ጸጉራችሁ ጥንክር ነው የሚያደርገው። ሁሉ ነገር መጠን አለው። አደም ቤተሰብ በደንብ እንደዚህ ከረኩት በኋላ እኔ እሺ፣ ታረገዋለሁ በሁለት እጅ ይዤ ማለት ነው። አለኝ የተረፈ አለኝ ለጫፍ ጫፍ በዚህ ለጫፍጫፍ እንደ ቅባት ቀርበዋለሁ። እሱን በደንብ ይሄንን እሹት። ዋናው እሱ ላይ ነው መስራት ያለብን። ዋናው ቆዳችን ላይ ነው እሺ። የቆዳችን እኮ ውጤት ነው ፀጉራችን፣ የቆዳው ውጤት ነው። የቆዳ ውጤት ደግሞ ኢንዳይሬክት ከውስጥም ከምንመገባቸው ምግብም እሺ፣ ውሃ ውሃ ውሃ ውሃ በጣም እንድትጠጭ። እቺ ታረፈችዋል። እኔ እንደዚህ እያደረኩ ልክ እንደ ቅባት አድርጌ እዚህ ጫፍ ይሄ ጫፍ ይደርቃል፣ ታውቃላችሁ ልቅ ነው የሚለው የቆየ ፀጉር አይደለ? ያው ልዩነቱ ይሄ አዲስ የሚያድገው ፀጉር ነው፣ ይሄ ደግሞ የቆየ ፀጉር ነው። ስለዚህ ይህንንም የቆየውን ጸጉር እንክብካቤ ማድረግ በጣም ያስፈልጋል። በየሶስት እና በየአራተው ደግሞ ትሪም ማድረግ ጭር ምታክል ይህንን ሶስት ሰዓት እፍን በላስቲክ አድርገዋለሁ። ቤተሰብ በዚሁ ልሰናበታችሁ። በቃ ታጥቤ ሁሌ ላይ የምሰራውን ወፈር ወፈር ያለ ቁጥርጥር ነው የምሰራው እኔ እንግዲህ በሚቀጥለው ደግሞ ቆንጆ ሌላ ትሪትመንት ይዤላችሁ እስከምመጣ ድረስ ይሄ ያው እንዳልኳችሁ ነው። ሶስት ሰዓት ሶስት ሰዓት ሶስት ሰዓት ከዛ ታጥበዋለሁ፣ አለቀ። በላስቲክ አፍነዋለሁ። ጥሩ ነው በላስቲክ ማፈን፣ አፍኑት። በሚቀጥለው ሌላ ቆንጆ ትሪትመንት ይዤላችሁ እስከምመጣ ድረስ ሁላችሁንም ወዳቸዋለሁ። ፕሊስ ፕሊስ ፕሊስ ሰብስክራይብ ማድረግ አትርሱ።